በጣም አመሰግናለው የፌዴራል መንግስትን የ2018 በጀት ዓመት ዋና ዋና የትኩረት መስኮች በተመለከተ የኢፌዴሪ ፕሬዚደንት ታዬ አጽቀስላሴ እንግዲህ በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት የጋራ ጉባኤ ላይ ዋና ዋና ጉዳዮችን አንስተዋል። የፌዴራል መንግስቱ በ2018 በጀት ዓመት ከሚያከናውናቸው ዋና ዋና የትኩረት አቅጣጫዎች መካከል የመጀመሪያው ተቋም ግንባታ ስለመሆኑ ፕሬዚደንት ታዬ አጽቀስላሴ አንስተዋል። ይህም እንግዲህ ከስርዓት መለወጥ ከመንግስታት መቀየር ጋር የማይናዱ ተቋማትን ለመገንባት መንግስት በልዩ ትኩረት እንደሚሰራ አንስተዋል። ከዚህ በተጨማሪ ዘላቂ ሰላምን ማስፈንም የመንግስት ሌላኛው የትኩረት አቅጣጫ ስለመሆኑ ፕሬዚደንቱ ተናግረዋል። እንግዲህ መንግስት የዘላቂ ሰላምን ለማጽናት የተለያዩ አማራጮችን የመጠቀም አቅም እንዳለው ያነሱት ፕሬዚደንት ታየ አጽቀስላሴ በተለይም ደግሞ የኃይል አማራጮችን በመጠቀም በተለያዩ አካባቢዎች የሚስተዋሉ ግጭቶችን ለማርገብ አቅም እንዳለው ቢታወቅም ይህኛውን አማራጭ የመጠቀም ፍላጎት እንደሌለው ግን አንስተዋል። ከዛ ይልቅ እርቅና የሰላም አማራጮችን በመጠቀም በኢትዮጵያ ዘላቂ ሰላምን ለማስፈን የተለያዩ ጥረቶችን እንደሚያደርግ ፕሬዚዳንት ታየ አጽቀስላሴ አንስተዋል። ሌላኛው ጉዳይ እንደሚታወቀው በመንግስት አገልግሎት አስተዳደር ላይ የሚነሱ የተለያዩ ቅሬታዎች፣ የመልካም አስተዳደር ችግሮች አሉ። እነዚህን ችግሮች ለመፍታትና የመንግስትን አገልግሎት የመስጠት አቅም ከፍ ለማድረግ መንግስት የተለያዩ አቅጣጫዎችን ይከተላል። ከነዚህ መካከልም የመሶብ የአንድ ማዕከል አገልግሎትን በተለያዩ ሀገሪቱ አካባቢዎች አጠናክሮ ማስቀጠል ዋነኛው ጉዳይ ስለመሆኑ አብራርተዋል። ሌላኛው የመንግስት የትኩረት አቅጣጫ የዜጎችን ዋስትና የሚያስጠብቅ የፍትህ ስርዓት መገንባት እንዲሁም ደግሞ የህግና አብራር ማነቆችን ማሻሻል የመንግስት የትኩረት አቅጣጫ ስለመሆኑ አብራርተዋል ፕሬዝደንት ታየ አጽቀ ስላሴ ሌላኛው ድህነት ቅነሳ በ2018 በጀት ዓመት በትኩረት የሚሰራበት ጉዳይ ስለመሆኑ አብራርተዋል። ይህም እንግዲህ ኢትዮጵያ በተያዘው በጀት ዓመት ወደ 9.2 በመቶ እድገት የማስመዝገብ እቅድ እንዳላት አብራርተዋል። የዋጋ ግሽበትን ወደ ነጠላ ሀዝ የማውረድ እቅድም ተይዟል ነው ያሉት። ከዚህ በተጨማሪ የከተሞች ልማት በተያዘው በጀት ዓመት የሚሰራ ዋነኛው የመንግስት የትኩረት አቅጣጫ ስለመሆኑ አብራርተዋል። ይ በጣም በርካታ የመንግስት የትኩረት አቅጣጫዎች ስለመኖራቸው ያነሱት ፕሬዚደንቱ የቱሪዝም መዳረሻዎችን ማልማት፣ ዲጂታል ኢትዮጵያን እውን ለማድረግ የተነደፉ ስትራቴጂዎችን አጠናክሮ ማስቀጠል፣ የማዕድን ሀብት አጠቃቀምን ከፍ ማድረግ፣ ለሀገር ኢኮኖሚ ከፍተኛ አስተዋጽኦ ያላቸው መሰረተ ልማት ግንባታዎችን አጠናክሮ ማስቀጠልም መንግስት በ2018 በጀት ዓመት የያዘው ዋነኛው ጉዳይ ስለመሆኑም አንስተዋል። ሌላው በዲፕሎማሲው መስክ እንግዲህ ኢትዮጵያ የውጭ ግንኙነቷን አጠናክረ በማስቀጠል አለም አቀፍ ተጽዕኖዋን ከፍ ማድረግ ከጎረ ቤት ሀገራት ጋር ያላትን ግንኙነትና ትስስር ማሳደግ እንዲሁም ዜጋ ተኮር ብሔራዊ ጥቅምን ማስቀደምና አጠቃላይ የባህር በር ለማግኘት የተጀመሩ ጥረቶችን አጠናክሮ ማስቀጠል ኢትዮጵያ በዲፕሎማሲው መስክ ተከናውናቸው ዋና ዋና ጉዳዮች መካከል ቀዳሚዎቹ ስለመሆናቸው ፕሬዚዳንት ታዬ አጽቀስላሴ አንስተዋል ማለት ነው። ሌላው በመጨረሻ ያነሱት እንግዲህ በተለይም ደግሞ ኢትዮጵያ በተያዘው በጀት ዓመት በ2018 በጀት ዓመት ሀገራዊ ምርጫ ታከናውናለች ተብሎ ይጠበቃል። ይህ ሀገራዊ ምርጫ ምልክታዊ ዲሞክራሲያዊ ነፃና ገለልተኛ ይሆን ዘንድ የፌዴራል መንግስቱ የሚጠበቅበትን ኃላፊነት ለመወጣት ዝግጁ ስለመሆኑም በዚህ በአመታዊ መክፈቻ ንግግራቸው ላይ ፕሬዚዳንት ታዬ አጽቀስላሴ አንስተዋል። እነዚህ የፌዴራል መንግስት ዋና ዋና የትኩረት አቅጣጫዎች ዋነኛ መዳረሻቸው ኢትዮጵያን ብልጽግና ማረጋገጥ ስለመሆኑ ያነሱት ፕሬዚዳንት ታዬ አጽቀስላሴ ለነዚህ ህግሮች ስኬትም ሁሉም ኢትዮጵያውያን በጋራ መቆም እንደሚጠበቅባቸው ጥሪያቸውን አስተላልፈዋል። በአጠቃላይ እንግዲህ የፌዴራል መንግስቱ የ2018 በጀት ዓመት ዋና ዋና የትኩረት አቅጣጫዎች እነዚህ ስለመሆናቸው ፕሬዚዳንት ታየ አጽቀስላሴ በአመታዊ መክፈቻ ንግግራቸው ላይ ይፋ አድርገዋል።